ሰላም ሰላም፣ ጤና ይስጠልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ትፈልጋለሁ። የእኔ ውዶች፣ የእኔ መርጣ ምርጦች ብያቸዋለሁ። እንግዲህ የአቡ ዛሬ በራሱ ቤት መጥተዋል። እንግዲህ ካሁን በኋላ ወደ ሚዲያ መመጣት አልፈልጉም። ከሚዲያ ማራቅ ፈልጋሉ። ስለዚህ አንዳንድ ሰዎች ዝም ብላችሁ እኔ ላይ ባትፈርዱ ፍቅረኛ ባሰዱ ባት ደስ ለኛለ በተለይ ሴቶች ሆናችሁ ሴት ልጅ ላይ ያለውን ቃላት የምትናገሩ ሰዎች ተቆጠቡ። በማለት እንግዲህ ተመልካች ላይ እንደፈለገ ሲናገር ነበሩን ለመናገር አንተ እኮ ነው ወደ ኤሉ ህይወት መታ የኤሉን ህይወትን ያበላሸ ማለት ነው። አንቴ ወደ ኤሉ ህይወት ባትመጣ ኤሉ እስከዚህ ድረስ አትሄዱም ነበር። ለመናገር ምክንያቱ የእሷን ልብን ነው የሰበርከ ማለት ነው። ስለዚህ ኤሉሻ ማለት ነው፣ ይኔ ቆንጆ ይበቃሻል፣ እውነት ይበቃሻል። ይሄ ልጅ አይጠቅምሽም። በቃ አንድ ሰው አልፈልግሽም ካለሽ በቃ ራስሽን አስከብሪ ማለት ነው። እሱም የራሱን ህይወት ይቀጥል፣ አንቺም በቃ ራሱ ነጌ ላይ ደግሞ አንቺ ከሌላ ሰው ጋር እንኳን ብትመጣ ኤሉ ከሌላ ሰው ጋር ብትመጣ እሱ ኤሉን ተከትሎ እንደሚመጣ እርግጠኛ ነኝ እግዚአብሔር ነው የምላችሁ ኤሉ ግን አሁን በቃ ይበቃሻል የምሬ ነው የምልሽ እስከዚህ ድረስ ባተጂ ጥሩ ነው ወንድ ልጅ ካልፈለገሽ በግድ አይሆኑ ገባሽ ፍቅር በግድ አይሆኑ አንቺ ፍቅር ውስጥ ልትገቢ ትችላለሽ ፍቅር ከባድ ነው ለምን እንደዚህ ትሆናለሽ ልንልሽ እንችላለን በእርግጥ ግን ይበቃሻል። እስከ ጥግ አትሄጂ፣ ይበቃሻል። ሁለተኛ ልብሽ እንዳይሰበር አልፈልግ፣ እውነን ለመናገር ሉዬ የኔ ቆንጆ፣ ወደ ራስሽ ተመለሺ፣ ራስሽን አስከብሪ ማለት ነው። ሴት ልጅ ራሷን ስታስከብር ነው ደስ የሚለው ማለት ነው። እና ይሄ ልጅ ደግሞ ለአንቺ አይጠቅምሽ፣ እውነን ለመናገር ዛሬ አንቺ እንደጎዳሽ ነገ ደግሞ እች ለልዩ ደግሞ ምን እንደሚያደርጋት አናቅም። እውነት ለመናገር ልጁ ምንም በቃ ትግስት የሚባል ነገር የለም። ፍቅር ምን እንደሆነ የራሱ አቅም አቅም እውነቴ ነው ምላችሁ። ዛሬ ምን እንዳደረገ ታውቃላችሁ? ኤሉ በቃ ከኔ ህይወት ውጪልኝ፣ አልፈልግሽም፣ ህይወቴን አትበጨብጭብኝ። አሁን መልሰሽ የኔ ህይወት እንደዚህ የምታደርጊ ከሆነ አልለቅሽም ያላት ነው። ስለዚህ ኤሉ ከሰው ህይወት በቃ ወደ እኔ ህይወት አት አትምጪ ካለሽ በቃ አትይ ማለት ነው። ህይወት ይቀጥላል። ገባሽ አንቺ ግን በንጹህ ልብሽ ነው ወደሱ እሱ የቀረብሽ እሱ ግን አውቆ ነው ድሮም፣ አንቺ ልጎዳ ነው እንጂ እውነት አንቺ ወዱ አይደለም አንቺ እኮ በዚህ ልክ እንኳን ሄሉ ይህን ስህተት ለምን አደረግሽ ብሎ እንኳን ሄሉ እውነት ለመናገር ሄሉም ቢፈልጋት እኮ ነገሩን ቆመ ብሎ ለምን እንደዚህ ነገር ሊሆን ቻለ ማለት እቺ ነበረ ልጁ ማለት ነው። ልጁ ጭራሽ ሄሉ ሄሉ ፍቅርም የለም ለሄሉ ምንም ቦታ የለውም ማለት ነው። እና ብዙ ጊዜ ክብር አይገባሽም ይላታል። ስለዚህ ሄሉ የኔ ቆንጆ ፍቅር በግድ አይሆንም። አንቺ ልጁን ልትወጂ ትችላለች። በእርግጥ ፍቅር ከባድ ነው። ይበቃሻል እስከዚህ ድረስ ባቴጂ ጥሩ ነው ቢበቃሽ ጥሩ ነው ብዬ አስባለሁ። ራስሽን ጠብቂ፣ ሴትነትሽን ጠብቂ ሉዬን ማር ማለት ነው። እና ይህ በለመና አይሆንም። ዛሬ ወይን አንቺ አስገድደሽ ወደ እራስሽ ልታደርጊ ትችላለች። ነገ አይታወቅም። አግብተሽ ወይን ውርጉዞ ነሽ ጥሎሽ ሊሄድ ይችላል። ገባሽ? እንኳን ለድሮ ፍቅረኛ እንኳን ታጣልተዋል እንዴ! ከእሷ ጋር ስጣል ወደ አንቺ መጣ። በቃ የሆነ ምክንያት ነው። ልጁ በፊትም የሚፈልገ ማለት ነው፣ ከአንቺ ይህ ምክንያት አገኘ። በቃ ከድሮ ፍቅረኛ ጋር ታረቀ፣ ከአንቺ ጋር ተጣላ ማለት ነው። እንኳን መጥቶ አንቺ ጋር መጥቶ ይቅርታ ለመጠየቅ እንኳን አንቺ ጋር ከመጣ ምንም ይቅር እንዳትይ ማለት ነው። ይቅርታ እንዳትቀበይ ማለት ነው። ይሄ ደግሞ ላንችም አይሆንልሽም። ጌታም ነው ምልሽ ሉዬ፣ የኔ ቆንጆ በእራስሽ ስራ በምርጥ ስራ ነይ። ይበቃሻል፣ እሱ ቢሄድ ህይወት ይቀጥላል። ማሪ፣ ራስሽን ባትጎጂ ጥሩ ነው ብዬ አስባለሁ። ራስሽን አስከብሪ፣ ይበቃሻል ሉዬ ማለት ነው። ራስሽን ባትጎጂ ጥሩ ነው ብዬ አስባለሁ። ያናድዳል ብቻ ምክንያቱም በዛ ሰዓት ወድሻለሁ ብሎ ወደ እሷ ህይወት መጣ። ሉ እንግዲህ አንድ ስህተት ሉ ላይ ስላየው ያዙኝ ልቀቁኝ። እኔ አልፈልግሽም። ስለዚህ አንቺም የራስሽን ህይወት ቀጥይ፣ እኔም የራስን ህይወት ቀጥላለሁ። እሷ እንዳትጎዳብኝ አልፈልግም። ከዚህ በፊት በብዙ ነገር ማለት አስከፍቼሻለሁ፣ አሁን ካሁን በኋላ ብዙ ነገር አድርግልሻለሁ በማለት ለፍቅረኛ እንግዲህ ቃል ገብተዋል። ኤሉ ደግሞ ከኛ ህይወት ውጭልኝ እያለሽ ነው እና ይህ በቃሻ ኤሉ የማሬ እና ልዑል ምን ያለው ክብርሽን ጠብቂ ያላት ነበር፣ ለኤሉ ማለት ነው። እና በመጨረሻ ይዟት ሄደ ማለት ነው። እና ካሜራ አማኑ ነው መሰል እየጠራ ይመስለኛል ኤሉ። ስለዚህ ያቡም ደግሞ ተናደዋል። ልጅቷም ደግሞ ማናት የምትባለው አረስማ አያዘልኝም ቤተሰብ ልዩ ነው። ልዩ ልዩም ደግሞ በጣም ተናዳለች። በእርግጥ ከአሁን በኋላ ለእኔ ብታዋኝስ ይበቃሻል። እኔ የራሴን ህይወትን ልኖርበት። ስለዚህ ኤሉ በቃ ከኛ ህይወት አትወጣም እያለች ነበረች ልዩታ ራሱ ማለት ነው። አንቺ አንቺ አሁን ዛሬ ከኤሉ ጋር ስለታረቀ ከኤሉ ጋር ስለተጣላ ወደ አንቺ ህይወት መጣ ለአንቺም ነገ ጠብቂ ታራሽን ጠብቂ። የሆነ ስህተት እንኳን ከሌላ ሰው ጋ ቢያገኝሽ መልሶ አንችም ጋር መጣላቱ አይቀረም። ልጁ ምንም ትዕግስት ምባል ነገር የለም። አውቆ ነው ድሮም ኤሉን ሊጎዳ ነው የመጣው። ታዋቂ ለመሆን የመጣው። ስለዚህ ከኤሉ ምንም ፈልጎ አይደለም የመጣው ማለት የአስመሳይ ከወንድ አስመሳይ ፈጣሪ ጠብቀን ጌታ ነው ብላችሁ በጣም ተናድጅ አለው። በእርግጥ እና ምን ማለት እንዳለብኝ አላቅም። ሄሉዬ ቆንጆ እራስሽን አስከብሪ። ማሪም ወንድ ልጅ አይጠቅምሽም። እሺ ውዴ አይጠቅምሽም። ወንድ ቢሄድ ወንድ ይመጣል፣ ህይወት ይቀጥላል ማለት ነው። እሺ ለወንድ ልጅ እንደዚህ አትሆኚ፣ ለወንድ ልጅ አታለቅሽ። ዛሬ ጀግናንሽ ጌተን ዛሬ በጣም አደነኮሽ፣ ግን ለልጁ ታጽጌረዳ አበባ ባሰጠው ቃድ በቃ ብትን አድርጋን በጣጥሰችው ማለት ነው። እና አደነኮሽ፣ ግን ቢሆንም ው ታይም ታይም ስለዚህ ህይወት ይቀጥላል። ራስሽን አትጎይ። ወንድ ወንዶች ባለጌ ናችሁ። ስለዚህ ለወንድ ብለሽ ደግሞ ራስሽን ዝቅ ባታደርጊ ጦሮ ነው ብዬ አስባለሁ። ሄሉዬ የኔ ቆንጆ ስንት ምርጥ ቤተሰቦች አሉሽ እና እራስሽን አስከብሪ ለቤተሰቦችሽ ክብር ይኖርሽ፣ ለራስሽ ክብር ይኖርሽ። ይበቃሻል እስከዚህ ድረስ ባትጂ ጥሩ ነው ብዬ አስባለሁ። ትንት የሚወዱሽ ምርጥ ምርጥ እየቶችሽ ከጎንሽ አሉ። ስለዚህ ይበቃሻል እስከዚህ ባትጂ ጥሩ ነው ብዬ አስባለሁ። እሉሻ ማለት ነው እና ራስሽን ጠብቂ እንኳን አንቺ ከሱ ጋር እንኳን ብትለይ እንኳን ይቅርታ ለመጠየቅ ከመጣ ይቅርታ እንዳትቀበይ ማለት ነው። ድሮም ካንቺ ምክንያት ነበር የፈለገው፣ አገኘ እንግዲህ ከአንቺ መለየት ነው የፈለገ ማለት ነው እና ከሚዲያ ምርቃለሁ፣ መልሰሽ ህይወቴን አትበጠብጭ። ይህም ቪዲዮ ከሰማሽ ወደ እኔ እንዳትመጪ፣ ከመጠሽ እየሆነ ነገር ይፈጠራል። ይህል ነበር ምን እንደሚያደርግ እናያለን። ስለዚህ አንቴ ወንዳልጫ ነው ጌታ